ደግሞ ልታሳምኑና ፋራችሁን ፈልጉ። ይሄ ህዝብ የሰለቸው ነገር እንደ ኖርማል ሆኗል። አሁን በአደባባይ ላይ ዳቦ ቢዞር ኖርማል ሆኗል። ለምንድነው? አንተች ማ ደግሞ አይኗን ሽምጥጥቅጥጥ ያደረገች እኮ ካቸዋ ስልኳ ዛ ላይ እየታየ ይህን አይደለም ቪዲዮ የሚሉት ነገር ዳዝም መረ እኛ ማየት ከፈለገ የራሳችንን ዝቅ ብለን አንድ ሶስቴ ማየት ትችላላችሁ። እስቲ ሰቶች አንድ አንዱ ለደቂቃ ሰጣችኋለሁ። ዝቅ ዝቅ በሉና የራሳችሁን አይታችሁ ተመለሱ። ሙዚቃ ልቅፈት። እስከዛ ሚኒ ትጨምራለሁ ካነሳችሁ በውስጥ ሱሪ ምናምን የለበሳችሁ ካላችሁ ዳይ። በዛ ላይ ደግሞ እንትና አንዳንድ ሰዎች ጥሩ ጥሩ ነገር ሲናገሩ በሰዓቱ እንይዝላቸዋለን። ሀናቡ ምን አለች? የጉች አረጋገጥ አለች። ከዚህ በፊት የጠላ ቤት አረጋገጥ ነው አለች። ከዛስ ቅድም ሲሄሉ አለቻት፣ ያችኛዋ እንትን ኳሊቲሽ ወደ ላይ ነው ግን ቤትሽን የጠላ ቤት አታስቢው አለቻት። ልልቷን ያለቻት ጠላ ቤት የተባለ ለዛ ነው አለችሽ። ቢኮስ መደደኝ ነሽ፣ አስተዳደብሽ ራሱ ሰልጠን ያለ አይደለም። ይሄ ምንድን ነው ትክክለኛ ጌሮ ነው የሚባለው ጌቶ ጌሮ ይባላል በዚያ ሀገር ትክክለኛ የወረደ ቦታ ታውቃላችሁ አይደል እንደዚህ አይነት ቦታ ስድብሽ የሆነ ዝም ብሎ ያረቂ ቤት ስድብ ነው አላላስ እኮ ትቻያለሽ አቃልያን ረገጣሽ አቁ አለሆ ትችያለሽ ግን አንዳንድ ጌቶ አዎ የምትጠቀሚያቸው ወርዶች ትክክለኛ የሆነ መደዴ የወረደ ቦታ

ስራሽ ዋን ናይት ስታንድ ነው። በቃ ዳሴት እንደዚህ ነው። ምንም ዲፈረንት የለውም። አነጋገርሽን አይቼ ፊትሽን አይቼ ሶስት ቀን ያደረ የጨው ቃ መስመስ ይሰጥየው እኔ ጥርሴ ምናምን ትይኛለሽ እን አደባባይ ላይ ሙርት ይዣለሽ እንዴ ራስሽ ላይ እኔ ሜካፕ ሳልቀበቁ እንደዚህ ብታይኝ ምንም ሳልጨምር ፊቴ አጁዛ አብረን ሰርተናል ትለኛለች እንዴ! እኔና አንቺ ደግሞ በቀን አንድ ሽብር ሰራ ነበረ? ምናም እያች ደግሞ ሙዳት ያዥባት ነጭ ቅማልዬ፣ ምንም አንድ ሽብር አሰሪ ሆን። ዛሬ ወጣ፣ ዛሬ ወጣ የኔ ማሪ። የኛው አካውንት አይሰራም አትስጡኝ። ጊፍት ጋይስ፣ ቴንክዩ ሁላችሁ። አይሰራም ማይዶኖ ሳምቲንግ ተበላሽቷል ሶ ያቻየ አባቴ ኔ ባቶን ይቆጨኛል። ኒ አንደር ከበር እየገቡኛ ሳይንቴንን ይላሉ ቦታ ለመያዝ ደፋ ድፍረቷ በዛ ላይ ደግሞ አባታችሁ የድሮ የባቡር መንገድ ዘበኛ የነበረ ሰው፣ ወጣችሁ ፕሌን አብራሪ ነው፣ የፕሌን ካፕቴን ነበር እንትና ይባላል። እስኪ ስም ስንጠይቅ ሌላ ነው። እንግዲህ እምታወሩት ሌላ አባታችሁ ሌላ የምታረጉት ሌላ እንዴ ምንድነው እዚህ ጋር መጣችሁ አባው ጃልዬ የምትሉብን እኛ ላይ ሁ ኬርስ አባትሽ ለምን ፕራይቬት ጄት አያበርም አንቺ ግን ያለሽው ቲክታክ ላይ ነው ወይ እንዴ ዲቪ መሞላት ተጀመረ እንዴ ዱባይ ለመሄድ በአባትሽ የገባሽው እንግዲህ አባትሽ የተማረ ነው አይ ሪስፔክት አባትሽ ባመጣሽው ልመልሰልሽ ብዬ ነው አባትሽ የተማረ ነው፣ እውቀት አለው። ዲቢ ሞልተሽ ነው እንደ ሄድሽው ዱባይ ሀገር በአባትሽ እንዴ? አየር መንገድ አባታቸው ወይ ምናምን የሰራ ሰው አሜሪካ ነው ያሉት። ብዙ ጊዜ ብዙዎቹ አሜሪካ ነው ያሉ። አባታቸው እንደዚህ ፓይለት ነው ካፕቴን ወይ ወሪቨር የምትዩ ሰው። ኦፖርቹኒቲ አለ አሜሪካ ለመግባት። አንቺ እንዴት አልገባሽም? ጥያቄ ነው ይሄም

እኔ አርቲፊሻል ነገር እጸየፋለሁ። አልወድም፣ አልወድም። እግዚአብሔር ሲሰራኝ አጥቦ ነው ይሰራኝ። ስለ የትኛው አንገት ነው የምትሳደብኝ? ስለ የትኛው ጣት ነው የምትሰርቢኝ? እኔ ስለ የትኛው አፍንጫ ነው የምትሰርቢኝ? ስለ የትኛው አይኔ ነው የምትነግርኝ? አጠጣሻለሁ። ነገም ወጠሽ አጠጭኝ። የተለየ ነገር አታመጭኝ። ሸ ማለች እንዲህ አለች፣ በዚህ አለች። እኔ ግን አንቺን በደንብ መግረፍ እችላለሁ። በደንብ ነው እንዴ የምታጠጭኝ? ፌስ ቱ ፌስ ቱ ሚ እና ፌስ መለየት ያቃተሽ እንግሊዘኛ እውቀት የመሰለሽ አንጡራ ማይም፣ በጣም ነው የገረምሽ። የበላሽበት ለኔቨር ጊቫፕ ሙሉ ሙሉ ሙሉ ሙሉ ሞሰብ እንጀራ የበላሽ ሰትዮ ለእኔ ትራራ ያለሽ ብዬ አላስብም። አከበርኩሽትኛል። እንዳታከብሪኝ። መጀመሪያ ቤተሰብሽን ያላከበርሽ እኔን አታከብሪኝ። እኔ የእናቴ ልጅ እኮ ናገርኩ። የእናትነት የእናትሽ ልጅ ስለሆነች እኮ ተሰምቷት ነው። እህቴ በጣም ጥሩ ሴት ነች፣ ለልጆቿ እናት ነች። እንደዚህ ማለት አይጠበቅብህም ብላ እኮ ነው የተናገረችው። ለምን ተናገራችሁት? ብትናገሪኝ እህቴ በውስጥ ተናገሪኝ ብዬ ነው እኮ የተጣላሁት ከእህቴ ጋር እንጂ ፐርሰናል ኮብ ሰድባኝ አይደለም። አንቺስ ወንድሞቼ እንግደሉ እያልሽ አደባባይ ላይ ጡዘሽ ወጣች ሴትዮ። ስለ የትኛው ቤተሰብ ክብር ነው እየነገርሽኝ ያለ ነው? ስለ የትኛው ልጅ አስተዳደግ ነው እየነገርሽኝ ያለሽው? ቁርጥ በጣም ነው እንደ ይበላሽ። እንጆ እያረኩብሽ ነው የሰደብኩሽ። ቁርጤን በልቼ ትይኛለሽ። አባይ አባይ ስታለቅሽ አድረሽ አይከብድም። ቁርጥ ለመጀመሪያ ጊዜ ነው እንደ ይበላሽ ሚልኬን አታጫር እና ነጭ ቀማ እያስገባች ሰውን ስትጠይቂ፣ እኔ ይኸውልሽ የባላባት ልጅ ነኝ። የምላችሁ በምክንያት ነው። ለምን በኝ እኔ ራሴ ባለኝ ሰትዮ መነው ዝም ብሎ ነኔኔ ብላችሁ ጠርታችሁ እንደነዚህ አይነቶችን ነው እኛ የምንልካቸው የምናወራቸው ጋይስ። የጨዋ ልጅ አንገተ መለሎ ማን ነው ጠርቶ የሚያወራው?

እናንተ በእግዚአብሔር ስራ ገብታችሁ ቄጣችሁን አስወግታችሁ ፊታችሁን ከንፈራችሁን አስለጥጣችሁ ትመጡ ይል እ እንዴት ነው እኛ ብለስ ያደረገን ነገር ኤግዛጅሬ ማናረገው፣ አደባባይ ላይ ወጣን፣ የቤተሰብሽን የሰባሰው አንገት ይዤ ቆንጆ ነ ትላለ። ደግነቱ ቆንጆ ተሳዳቢ ነሽ ብለሽኛል። ቆንጅናይን ስላከበርሽልኝ በጣም አመሰግናለሁ። ማሜን እኮ ሰግደሽላታል በደብ ማሜን እኮ ሰግደሽ ይላታል። በደንቡ ነሽ፣ ቤተ ክርስቲያን ሄደሽ እንኳን ሰላም ለኪ ብለሽ ማታቂ ልጅ እማ ስለ ማሜ ቤትና ስለ ማሜ መልክ ተናግረሻል። አሁን ስናገርሽማ ኦፍ ኮርስ ስለኔ ጥሩ ነገር አታወሪም። ዛሬም ነገም ልንገርሽ አንቺ ሳይንቲስት ነሽ ስላልሽ ሳይሆን ይናገራል መልኬ። ወደድሽም ጠላሽም፣ ወደድሽም ጠላሽም፣ ይናገራል መልኬ። ቴንክ ዩ ዮኒ ይናገራል መቄይኝ ምንም ነገር ሳልቀባብሽ ነው የመጣው። ከእንቅልፍ የተነስቲ ቁንጅና የማመና ያውን ወልጄ እኮ ነው እንግዲህ። መውለድ ሰውነታችን ይለጠጣል፣ ቦርቻችን ይጨምራል። ስትረስ አለ ማዲያት ይጨማምራል ምናምን ምናምን አልግድ ስታይ ስለ የትኛው ማሜ መጥፎነት ነው የምታወለው? አስራ ስድስት ጊዜ ደውሎ ሰውት ሰው ለሚግባባው ሰው እኮ ይደውላል። ስትጣሉ እናንተ የአራዳ ልጆች ናንምትሉ እንግዲህ አራዳንን በዳንስም ታሾፋላችሁ በቋንቋችንም ታሾፋላችሁ። ወሬ ወር እኔ ማሜ አይደለም ሪከርድ አለኝ ሪከርድ አለኝ እያልኩ መውጣ እኔ አይደለም ኔቨር። እንደውም ከአንቺ ጋር በዚህ መጠን ወረድኩኝ ቲጂ ባንቺ እንዲያውም ወረር ወረርኩ ትላለሽ። ደግሞ እሷም እኮ ኩሌ ይበልኩወን አንድ አይነት ነገር ደግሞ የምትጠቀሙ ነገር አንቺ ጎ ስለ የትኛው ስነ ስርዓትሽ ነው? ጉቻ አክባሪ ናት። ባህናትሽ ተተቀይ መራባሽ ነው ማከብር እኔን ደፍረሽ ስትመጪ ባህናትሽ ነው ምጠቅልሽ። ስለ የትኛው ክብር ነው የምትነግሩኝ? እኔ እኮ ከህዝብ ጋር አይደለም የተጣላሁት። ስለ የትኛው ህዝብ ክብር ነው የምታወሩን? እኛ እኮ አገር እኮ አልገለበጥ ነው፣ ፐርሰናል ጠብ እኮ ነው የተጣላ ነው የግለሰብ ጠብ እኮ ነው ያለ። ማሜኮ ብሄር እኳ አልተሳደበችም። አገር እኳ እያፈረሰች አይደለም። ቸርች እያዋረደች፣ ሃይማኖት እያዋረደች እኳ አይደለም ያለችው። ማሜ ማሜ እኮ የተጣላቸው የግለሰብ ጠብ ነው። የግለሰብ ጠብን ግን ቀይረውት የህዝብ አድርገውታል። ቢካዝ እዚህ ያሉ ቲክታክ ላይ ያሉቸው ሴቶቹ ተባብረው የሴት ጥላቻ ያለባቸው ጀግና ሴት ወንድ የሆነችን ሴት ልጆቿን ይዛ በአሜሪካን ሀገር ቁጭ ብላ የምታሳድግ አሜሪካን ሀገር ሁሉ ከብዶት ኢትዮጵያ የላከ ሁሉ ይንጫጫላው። ጀግና ነኝ እኔ። ማሜ ቤትሽን እየከፈትሽ አልቅሽ። ጀግና ነኝ። ዛሬ እምታዩኝ ነኝ። ዛሬም እንደዚህ ነው እምታዩ፣ ነገ እምታዩኝ እንደዚህ ነው። እየከፈትሽኝኝኝኝ በይ ቤትሽን እየከፈትሽ እያለ እንጅ፣ ወይም በየኮመንቱ ተርመጥመጭ። ማሜ ተነስታ ልጆቿ በስነ ስርዓት መሄድ አለባቸው ትምህርት ቤት ትምህርት ቤት ከሄዱ በኋላ ይመጣሉ። ከዛ በኋላ መስጠት ያለባትን ታይም ትሰጣለች፣ መጫወት ያለባትን ትጫወታለች። ማሜ የራሷ ነገር አደባባይ ላይ ወጥቼ የራሴ ቢዝነስ ሊኖረኝ ይችላል። ታንቀሽ ሙች አላወራሽም፣ እኔ ታንቀሽ ሙች አላወራሽም። ወጠሽ አሰሪም ትኛለሽ። አይ በዚህ በሰለጠነ ዘመን ሰው ብዙ ነገር ራን በሚያደርግበት ሰዓት ዋናው ፍሉዙ ነው ገንዘቡ ነው የሚያስፈልግሽ። እኔም ሰርተናል አንቺም ሰርተሻል ትይኛለሽ። እኔ ስሰራ ልወንድ አልሰጠውት ልጆቼ ነው ያሳደግኩበት እኔ ነኝ እንደ 18 ድራሜን የተበላሁት። እኔ እኮ ልወንድ አልከፈልኩም። ተከፍሎልኝ ተከፍሎልኝ ተከፍሎልኝ ከነ ልጆቼ ወርቅ ተገዝቶልኝ፣ ያንገታ ብሌ ሰባት ሺህ ብር ጠፍቶበት ያንን ያህል ተገዝቶልኝ የመጣሁት በክብር። እናት አባቱ ቤት ሂጅ ተወድጄ ወልዳለች አልወለደችም ተብዬ ከእሱ አልፎ ተርፎ ቤተሰቡን አስደምሞት፣ ሰውነቴን ማለት ነው አስቤር ነው የምልሽ። ወልዳለች አልወለደችም ተብዬ ካሜራ ላይ እንደምታይኝ እንዳልመስልሽ እኔን አንቺስ። አንዴ ቤት ገዝቶልኛል፣ አንድ ያልገዛልኝም ስናድር የእንትና ነገር እኮ መጣ የፍርዬ ፍርዬ ምሆኖች ነው የሰለምሽ ሲሏል። ማታ ሰክሬ ነበር ያለችው ነገር የፍርዬ ነገር መጣ፣ ቤት ገዛልኝ አለች። ቅድም ነው የስጠይቃት። አይ እኔ ስናደር ነው ያልኩኝ። አልገዛልኝም። የምን በአንድ ድንጋይ ሁለት ወፍ መብላት ነው? ቅርጥፍ አርጌ ሰውዬውን በልተሸዋል፣ አይካድም። ቤተሰቡ ይምጣና ይጠይቅ። ይጠይቅሻል፣ የጊዜ ጉዳይ ነው። ትጠየቂያለሽ። እና ሊቀርልሽ ነው? እኔ ነኝ የምትሉ ቤተሰቦች ካላችሁ ነው። አንቺ አይደል እንዲሰክረሽ ጡዘሽ መሞቱንም እኮ መናገር አልፈለግሽም። አንቺ እኮ በጣም አሽ ሴት ነሽ። አንቺ ያን ያል ቴኬር ያደረግሽን ሰው እንኳን መሞቱን መናገር አልፈለግሽም። አንቺ ለኔ ስትነግሪኝ የደነገጥኩት ድንጋጤ ግን ቪዲዮ አለ ቢከስ ምንም አስቤም አለሜም አላቅም። ይሄ ሰው ይሞታል ብዬ ጭራሽ እማላስበው ሰው ነው። እግዚአብሔር ግን ጥሩ ጥሩ ሰው ነው የሚወስደው ከነሰ ሰላምታ እንኳን የእግዚአብሔር ፍርሃ ያለው አንቺ አንቺ ገንዘቡን ብለሽ ነው የቀረብሽው። አላቀውም አውቀዋለሁት ያለሽ እንዴ? ከስድስት ወር ነው በካሜራ እየወት ያለሽ እንዴ? ዶን ላየር ዮር ሳልፍ ፕሊስ አስክ ዩር ማይንድ። መጀመሪያ እኔ እማላቀውን ወንድ ዴት ሳደረገው፣ ሀው ካም ላይክ ስድስት ወር በቪዲዮ ሳላወራው እያወራሁት ሳይከፍት ቪዲዮን እንዴት ነው የምናወራው? ጋይስ ሁለት ሶስት ቀን እንኳን ሚዲያ ላይ አውቀናቸው እንዴት ነው ሳይከፍቱ የምናወራቸው? ጋይስ ዋ ካይንድ ኦፍ ላይክ ውሸት ነው የምታወሪው የማይገጣጠም። እባካችሁ ሰው አስገብታችሁ ስትጠይቁ ደግሞ በደንብ አይኔ ጠያቂ የሆኑ እኮ በእናታችሁ ፈትፈት አርገሽ ስ ሳይኮሎጂ የእኛ ሳይኮሎጂ እኔን ጠርተሽ አትጠይቅኝ። ምን እናንቺ አንድ አይነት አስተሳሰብ ሊኖረን ስለሚችል እንዳንቺ ስቴጅ መምራት ይችላለሁ። ይ ባይዘ ወይ ግን ስትጠይቂ ፈትፈት አርገሽ ጠይቂ። የኛ ሳይኮሎጂ ነጭ አድርሱልኝ። አይ አይሆፕ እያየሽኝ የሆነ ስትጠይቂያቸው በደንብ አቅርበሻቸዋል። አትራሬላቸው ወይ ደግሞ የሆነ ክሬዲት አትስጫቸው። ያልሆነ ክሬዲት ጠይቂያት፣ መጠየቅ ያለባትን እስና በውሀር ሌላ አጀንዳም ስትጂ፣ በደንብ ከውስጡ ሰርሰራ አርገሽ ጠየቅ አድርጊ። ያኔ ትክክለኛ መልሱን ሰው ያገኘዋል። የአርቲ ቡርቲ ሰውን ደግፎ የሚገባ ሰው ደግሞ አታስገቢ። ሪያሊቲ የሚያወራ ሰው አስገቢ። ስታስገቢ እንግዲህ አይዶኑ እንደምን እንዳዩሽ አላውቅም። አይዶኑ ለኔ እኔ እንደ አንቺ አይነቱ አይደለም። ትራምፕ መጥቶ አይጠይቀኝም በግል ህይወቴ። በራሴ የግል ህይወትሽ የግል ህይወትሽ ነው፣ በቃ ላይክ የሚጠይቅሽ በምትኖሪበት ሀገር ስለ ህጉ ነው የሚጠይቅሽ እንጂ ስለ ትዳርሽ መጠየቅ አይችልም። አንድ መንግስት እንኳን ላይፍሽ የራስሽ ነው መብቱ ነው። አንድ ሰው ከአስራ ስምንት ዓመት በላይ ከሆነ ገንዘቡን መስጠት ይችላል። ያኛው የሚበላው መብላት ይችላል። ፈቅዶ ነው የሰጠሽ፣ ሌላ ድራማ ከሌለው ከበስተጀርባ ይሄን ያህል እኔ ጋ የምትጣሉ ሰዎች መብታችሁን እንኳን አታውቁም፣ ምን ያህል እንደሆነ። ጉቺቺ ጉር እየሄደች እኮ ኤክስፕላይን የምታደረግ ሴት እኮ ነች። ዮኒ ማኛም እንዲ ነው የሚጠራት ነበር። አንዴ አቤት፣ ሁለቴ አቤት፣ ሶስቴ አቤት፣ አራት አቤት እያለች እንደፈለግኩ ምታሽከረክሯት ሰው ናት። ባይ ዘ ወይ እንደ ሕፃን ልጅ ከአንድ ስትሰጡት ይመጣል ይሄዳል። እንደዛ ነው ትሪት ማድረግ ትችላላችሁ። ነገር ሰጣችሁ ትሪት ማድረግ ትችላላችሁ። እሷል ልክ እንደዛ ነች። አንድ ሰው የትኛውን ናይስነት ነው የምጠይቁኝ? ለቲክታክ እኮ ናይስ መሆን አይጠበቅባችሁም። ለተሳዳቢ ሰው ያው ናይስ የምታደረጉት በጣም ለሚ ለሚከተሏችሁ ላይክ ዝም ብሎ ሰው ሲጣላ ለሚያጀበጅብ ሳይሆን ሃብሎ ሲያውቃችሁ ሪስፔክት ለሚያረጋችሁ ኦዲንሳችሁ ነው የምታከብሩት ከዛስ፣ እናንተን ሳፖርት ለሚያደርጋችሁ እንጂ እውነቱ እየታወቀ እውነቱ ውሸት ነው እያላችሁ ለምታወሩ ሰዎች ምን አይነት ክብር አይጠበቅባችሁም። ማሜ ማሚ፣ ሰው ትንቃለች። ሰው አልንቀም እኔ፣ ትክክለኛ ቁጭ ብሎ በስነ ስርዓት በቤት ላየኝ ሰው ኖርማሉ፣ ከሰው ጋር ሳልጣላ ሰው አልንቀም እኔ፣ እንዲያውም ያለው ሰው ላይ አላንጨበጭብም። ማላቃት ኢትዮጵያ፣ ማላቃት ዝም ላ ዜጋ ከበግባች ለእኔ በጣም ነው ክብር የምሰጣት ስለሰጡኝ አላከብርም እኔ ጋይስ። እዚህ ላይ ግን ማወራሽ ሌላ ሰውኝ ነው እያወራውሽ ያለው ላይክ በሚመለከተኝ ጉዳይ ነው እያወራው ያለው እንደዚህ ተጣልተን ስናወራና ኖርማሉንን በጀምላ ስንሳገብ የስ ያ ዲስሪስፔክት እያደረገ ነው አሁን፣ ግን እያወራን ያለው ስለተፈጠረው ነገር በዛ ሲቀጥል አንድ አልጋ ላይ ቁጭ ብልሽ እኔ የምደረገው ከዚህ አልጋ ላይ ነው እያልሽ ራስሽን ፕሮሞት የምታደረግ ሴት ስለ ማሜ ሴትነት እንዴት ነው ልንነግሪያት ያሰብሽው? እንደዛ ከራዩ ሰውም አሳቅሽው ጊፍቱንም ሸቀልሽ መነጸሩንም ሙድ ያሽበት ምናምን። ለመነፀር እኮ አሜሪካ እኮ ነው የምንኖረው። እኛ እኛ የዛሬ ስንት ዓመት ነው ለአራት ለአምስት ለስድስት ላይ ብላይ እየገባል መነፀር አድርገን ሙድ ምንይዝ ያው እኛ የክፍለ ሀገር ልጆች ነን። ከአራዳ ልጆች ከነ ባናና ጋር ለስድስት ለሰባት መነጽር ለብሰን ነው ሙድ ምን ይዘው። በጣም ነው እንዴ መነጽር መልበስ ደስ ያለሽ? በጣም ነው እንዴ። በጣም አርቲስት ነኝ ሰለሞን ቦጋለ። ሰውን አስቃለሁ ብለሽ ህይወት እየሳቀብሽ ሰው ማሳቃይ ከብድም እየተሳቀቅሽ፣ ዛሬ ምንድነው የምከፍል ነገ ምን ልከፍል ነው እያልሽ ድንብርብርሽ ይወጣ ስትዩ ሲነጋም ሲጨልምም ጭንቅላትሽ ላይ አስራ ስምንት ድራም ክሊክ የሚያረግብሽ እንዴት ነው እኔ ላይ ሙድ የምትይዙ አንቺ ከባድ እኮ ነው የላይፍ ስታይላችን ሁሉ ይለያያል የቆሸሽ መነት አልጋ ላይ በልተሽ ላይ ላይ ገብተሽበት አልጋ ላይ አልጋ ላይ አጭሰሽበት አልጋ ላይ ጠጠሽበት ላይፍሽ እንደዛ የሆነ ሰትዮ ማሜ ላይ ልታላግጪ ትሞክሪያለሽ እንዴ እዚህ ቤት ስኖር እኮ መክፈልስ አቅሙ ስለቻልኩ ነው መክፈል አቅሙ ስላለኝ እኮ ነው የሌላ አጀንዳ ምጠሽ ምናምን ደስ የሚለው ሪካርደሮች እኮ በጣም ነው ደስ የምትሉኝ አንዳንዴ ክርስቶስን አሮን ር ኔም ፎቶ አስቀመጣችሁ አላስቀመጣችሁ ግን ኤኒቲንግ እዚህ ጋር ሲወራ የምትዙት አድቫንቴጅ እና የምትይዙት ነገር በጣም ይጠቅማል ጋይስ ኤኒቲንግ ላይክ ሰዎች ባልሆነ ነገር ነጥብ ሊያስጥሏችሁ ሲገባ እስቲ አምጪ ስትያት የምታመጣው ነገር የላትም አንቺ ለአማራ ክብር ቢኖርሽ ምናምን እያልሽ የግለሰብ ጠብ ወደ ብሔር ትቀይር ያለሽ እንደ ለዛ ነው እኮ። ጠጠሽ ጠጣችሁ አትንዱ ይባላል። አሁን ጠጣችሁ አታውሩ ሆኗል ነገሩ። እንዳንቺ ይመስልሻል። አካባቢ ንዩት አሬሴ ሄነ ሆኔ መንግስት ነኝ። እናንተ እኮ እጃችሁን አወጣችሁ በዱባይ። እኔስ ሞቅ ብሎኝ ነው መጨፈር አይደል? እጅሽን አወጣሽ እኮ እኔ መንግስት ነኝ ትያለሽ። ዱባይ ላይ ቁጭ ወጭጌና ጨንገሬ መሆንሽንም አየው። እኔ መንግስት ነኝ። መንግስቱ ራሱ ዱባይ ላይ መንግስትነቱን የሚያውቀው ቦታው ላይ ሲቀመጥ ነው። አይስበር እኔ መንግስት ነኝ። አንቺ ደንቆሮ አንቺ ምን ደንቆሮ ትይኛለሽ እንዴ? እንግሊዘኛ እውቀት አይደለም። ኔክስት ታይም ደግሞ እንግሊዘኛ ሰከንድ ላንጉጅ ነው። አሜሪካን ሀገር ለስራ ብቻ ነው የሚጠቅመን ለእኛ፣ ተሰደን ለመጣን ሰዎች ተሰደን ለመጣን ሰዎች መግባቢያ ብቻ። ትንሽ ከያሽ አሜሪካን ሀገር ስራ ትሰሪያለሽ፣ ዶላር ትይዣለሽ፣ ዳሴት። ከዛ ውጭ እኛ ያደግነው ኢትዮጵያዊን፣ እንደ ኢትዮጵያዊ ነው መውራት የሚጠበቅብን። ላንጎቹ የሚጠቅመን ለስራ ብቻ ነው። ኢትዮጵያ ሄደን እንግሊዝኛ እናወራ? አንድ ራይቲንግ እና ሪዲንግ ብቻ ነው የሚያስፈልገው። እንደ እውቀት ካየሹ፣ ምን የመሰለው ህንድ እኮ አፉን ሳይፈታ እንግሊዝኛ አያቅም፣ ግን ዶክተር ነው። ትንሽ ዝም ብሎ እየሶር ነው እያለ ለምንድን ነው ስለሚያነብና፣ ሃንድ ራይቲንግ አለው። ቋንቋ መግባቢያ ነው። እኔ ነኝ ካለ ጥቁር ጋር ከዋልሽ በደንብ ስፒክ ማድረግ ትችላለሽ። እንግሊዝኛ እንደ እውቀት ቀየሹ፣ የኔ የባርኮን ሐኪም ህንድ ነው። በፊት ገና ሲወለድ ኒውቦርን እያለ ሂዶ ነው ሀብቱ። ስፔክ ጋይስ አያቅም፣ አይስዌር ነው ምላቸው። አያቅም፣ ዝም ብሎ ይርበተበታል ምናምን፣ ብዙ አይደለም ግን፣ ዶክተር ነው ጋይስ ሶ ማንበብ ከቻልሽ እና መጻፍ ከቻልሽ፣ እዚህ ሀገር መስራት ትችያለሽ። በደንብ ትልቅ ስራ መያዝ ትችያለሽ። የኛ ሰከንድ ላንጉጅ ነው እንግሊዘኛን። የሚያዩት የኛ ማህበረሰብ እዚህ ቲክታክ ላይ ነው እንደ እውቀት። ያም ያልተማረ ሰው ከሆነ ነው ሁሉ አበሻ አይደለም። ያልተማረ ሰው ከሆነ ነው እንግሊዘኛ እንደ እውቀት የሚያዩ። እኔ ከይቶ ከጎንደር መጥቼ የሆነ ነገር ላይ አማርኛዬ ቢጠፋ አማርኛ እኮ ከጎንደር እኮ ነው የመጣው ስለ የትኛው ሳይንቴ ነው አንቺ እያወራሽን ያለ? ሳይንቴዎች እኮ በጣም የተማሩ ናቸው፣ እውቀት ያላቸው። እኔ እንግዲህ አባቴ ይነገረኝ ነገርኝ፣ እውቀት ያላቸው ናቸው። በጣም እንዳንቺ አይነቱ ድ ሳይንቴ ነኝ እያለ እንደው ስትሳደቡ እንኳን ብሄር ባጠሩ ምን አለ ሀገር እየጠራሽ ራስ ኤክስፖዝ ባታደርጊ ባታደርጊ ባታደርጊ ከዛ 18 ድራም የበላሽ ልጅ ወሎዬን የበላኝ እያልሻፍሽን ጥቃንችንሽ አማራን እያሰደብሽው ያለሽ እኔ ማሜ ነኝ እያሰደብኩት ያለሁት በግማሹ ሌባ ነው ትያለሽ፣ በሳይንቴ ነኝ ትያለሽ። ሳይንቴ የሚለውን ባጠሪ ራሱ አይወክልሽም። በጣም የተማሩ ናቸው። በጣም ካወቅሻቸው በትክክል እንትና ነኝ አይደለሽም መስሎ በቃ ይሄ የሰፈር በምን ልግለጽላችሁ ጋይስ አይዶ ነው ይሄ ላይክ ቻይልድስ አልላትም። አሁን አንዳንድ ሰው እንደ ልጅ የሚያደርገው ነው አልላትም። እቺ አምጡት ጥሩት። እድሜሽ እኮ በጣም ትልቅ ሴት ነሽ። ትልቅ ሴት ነሽ እንግዲህ ሀያ ምናምን አመት ልጅ አለሽ ከተባልሽ በጣም ትልቅ ሴት ነሽ። አምጡት፣ እንደርዬ አምጡት፣ ጠይቁልኝ። ይሄን ይዣለሁ። አልጻፍክልኝ ትናንትና እንኳን ፍሩት፣ ፍሩት ሳያቅሽ ፍሩት ታረቂ ስላለሽ ጽፈልኛል፣ አልጻፍክልኝም። ሰው አንዳንድ እኮ እየታየ የሚታለፍ ነገር አለ። የሰው ልጆች አሁን እኔ ወንድ ልጅ ጠጦ ጀነጀነኝ ብዬሽ አልመጣም። ስለሰከረ ነው እየተደበረብሽ እንጂ ወዶሽ አይደለም፣ እየጀነጀንሽ አይደለም። ሊተ በሰዓቱ ሰክሮ ሰው ከደወለልሽ ምቶሽ የማያቅሰው ዝም ብሎ ደቂቃ ሰጠሽ ሊጀነጅንሽ ከመጣ ወዶሽ አይደለም፣ ዲስርስፔክት እያደረገሽ ነው አለኝ እኮ በሰላም የተወራ ነገር። ሰው ታረቂ ብሎ ስለጠራሽ ስለአወራሽ ደወለልኝ ጽፎልኝ ነው። በዚህ ወጡ ባህሪሽን ታይ ከሰው ጋር አያኖርሽ። እኔ አንነበር ሪከርድ አርጌ ማላቅም ኔቨር አላረግም። እኔ እና አንቺ እንጂ ስለሰርጀሪ ያሆነው ተደዋውለን ነው እንጂ ጽፈሽልኝ አይደለም ተደዋውለን ያወራን መጽሐፍ ይምጣ መጽሐፍ ቅዱስ። አሁን እንኳን መጽሐፍ ቅዱስን ቄስ እንኳን ቁጭ ብሎ ቢሳደብ ብትሳደቡ ደስ የሚላችሁ ሰዎች፣ መጽሐፍ ቅዱስ ይምጣ ትይኛለሽ፣ ስለ ራስሽ ስለ ልጆች ሽማምጦ ያወራው እኮ ቂጥሽ ውስጥ እማይ የነበረ ሰው ነው። ለምን እሱን አልሰደብሽውም? እኔን ከምትሰድብኝ እሱን አሰድቢው። የት አባ ነው ያመጣ ፎቶውን? እኔ ከፍቼ ሰጥቻለሁ ብለሽ አሰድቢው። እሱን ለመንፈራሹ፣ እኔን ከሰድ ከምሰድቢ እኔ እኮ አይደለሁም ያመጣሁት ፎቶሽን። ቂጥሽ ስር የማይጠፋ ወንድ እኮ ነው። አንቺ ለእኔ ስሰግጅልኝ እንደነበረው እሱም ደግሞ እንደ ጓደኛ ሲሰግድልሽ ነበር። አፍተር ካሜራሽን ዘግተሹ ስትወጪ ምን አይነት ግንኙነት እንደነበራችሁ ምታቂው አንቺ እና እሱ ናችሁ፣ እኔ አይደለሁም ሶ አንድ ነገርን አንድ ሰው ሲወስድ ከአካባቢው ካለው ሰው ነው የሚወስደው እንጂ ከማላቀው ሰው ሄደሽ አታመጭም። ያንቺ ፈት ለህብረተሰቡ ምንም፣ ኦፍኮርስ ምንም። ምቱበት እርጩ እያልሽ ትጠፊለታለሽ ለለቀቀብሽ ልጅ ምንም አይመስልሽም። ኦፍኮርስ ምንም ሊመስልሽ አይችልም። አንቺ ዋል ገንዘብሽ እንጂ ስለ የትኛው ቤተሰብ ስለ የትኛው ክብርሽ ነው የሚታወል ስድብን ሰድባ አውርዳ አወረደችልን የምትይው ፓልቶክና ሀውስ ክለብ ነው ምናምን የምትሉት ስትሳደቢ እንደነበርሽ የነገርሽኝ እራስሽን። እኔ አላውቀውም እሱን ነገር የምትይው ሆነ እኔ አላውቀውም። እኔ እዚህ ጋር ወጥቼ ስሳደብ እንኳን እመርጣለሁ ስድብ ያንቺስ፣ እፎ ስትልሻለሁ። በኋላ እንዲህ ብለሽ ስትሳደቢ እንደነበር ወንድሞቼ፣ ወንድሞቼ፣ ወንድሞቼ ትያለሽ። ወንድም የሌለው ዘር አለ እንዴ? ውሸታም ስትሆኑ ወይ እናታችሁን ወይ አባታችሁን ስጠሉ፣ እናቴ ትሙት፣ እናቴ ትሙት ማለት ነው የምትወዱት። በቃ እናትሽን ስጠኝ። ያው እንግዲህ ሰርቷን ትጠላለች ይባላል። ብዙ ጊዜ እናቴ ትሙት ትላለች የውሸት ሲሆን እሱ አስሬ በእኛ በጎንደር እኮ እናቴ ትሙት እኮ ያስቀጣል፣ ያስቀጣል። ክርስቶስን ነው የምልሽ ያው እናቴ ስለወሰደች ሳት እያለሽ አፍሽ ላይ ይገባል እንጂ አባት እያለው እኮ ምን የምል የለም። እሷስ ምን ትላለች? ወንድሞቼ፣ ወንድሞች መመጻደቂያ። ወንድሞችሽን ብታከብሪያቸው ዋና አታሰድቢኝ ይለኛል ወንድም ያርሽ፣ አይደል ስለየትኛው ወንድምሽ ክብር ነው እያወራሽኛለው? ለዛ እኮ ነው ማን ነው ስለማን ቤተሰብ ቁጭ ብሎ ክብርን የሚነግረኝ? ማን ነው ስለማን ልጅ ልጅ አስተዳደግን የሚነግረን? እነማን ናችሁ ስለ ፓራንታችሁ ክብር የምታወሩን?